ፊደልሰ የሚገኝበት ትክክለኛ ፍጹማዊ መገኛ የሚገልጸው የትኛው ነው? ሀ 10 ዲግሪ ደቡብ ኬክሮስ እና 10 ዲግሪ ምዕራብ ኬንትሮስ፣ ለ 10 ዲግሪ ሰሜን ኬክሮስ እና 20 ዲግሪ ምስራቅ ኬንትሮስ፣ ሐመሩሃ 10 ዲግሪ ደቡብ ኬንትሮስ እና 10 ዲግሪ ምዕራብ ኬክሮስ፣ መ 20 ዲግሪ ሰሜን ኬንትሮስ እና 10 ዲግሪ ምስራቅ ኬክሮስ። መልሱ ሀያ ዲግሪ ሰሜን ኬንትሮስ እና 10 ዲግሪ ምስራቅ ኬክሮስ የሚለው ነው። ሀያ ዲግሪ ሰሜን ኬንትሮስ እና 10 ዲግሪ ምስራቅ ኬክሮስ ስ ላይ እንደተመለከተው የሚገኝበት ትክክለኛ ቦታ መሆኑን ያሳያል ማለት ነው። ከሚከተሉት መካከል የፈንገሶች ባህሪ የሆነው የትኛው ነው? ሀ አፈራራሽ ናቸው፣ ለ ምግባቸውን ማዘጋጀት ይችላሉ፣ አምሮሃ በጾታዊ መንገድ ብቻ ይራባሉ መ በኢ ጾታዊ መንገድ ብቻ ይራባሉ። መልሱ አፈራራሽ ናቸው የሚለው ነው። ፈንገሶች ምግባቸውን ከውጪ በመቅሰም ወይም አፈራራሽ በመሆን ዲኮምፖዘር በመሆን ያገኛሉ። ምግብ ማዘጋጀት አይችሉም። እንዲሁም በጾታዊና በኢ ጾታዊ መንገድ መጥ ይችላሉ። ወደ ውስጥ ስንተነፍስ አየር ወደ ሳንባችን ለመድረስ የሚያልፍባቸው የመተንፈሻ አካል ክፍሎች ትክክለኛው ቅደም ተከተል የትኛው ነው? ሀ ድኅረአፍ፣ ሰርን፣ አፍንጫ፣ አብይ ትንቧ፣ ባላ ትንቧ፣ ደቂቅ ትንቧ፣ ትንከረት። ለ አፍንጫ፣ ሰርን፣ ድኅረአፍ፣ ባላ ትንቧ፣ አብይ ትንቧ፣ ደቂቅ ትንቧ፣ ትንከረት። ሐምሮሃ አፍንጫ፣ ሰርን፣ ድኅረአፍ፣ አብይ ትንቧ፣ ባላ ትንቧ፣ ደቂቅ ትንቧ ትንከረት መ ትንከረት፣ ሰርን፣ ድህረ አፍ፣ አብይ ትንቧ፣ ባላ ትንቧ፣ ደቂቅ ትንቧ፣ አፍንጫ። መልሱ አፍንጫ፣ ሰርን፣ ድህረ አፍ፣ ትንቧ፣ ባላ ትንቧ፣ ደቂቅ ትንቧ እና ትንከረት የሚለው ነው። ይህ የመተንፈሻ አካላት ትክክለኛ ቅደም ተከተል ነው። አየር ከአፍንጫ ጀምሮ በዚህ መንገድ ወደ ትንከረት ይደርሳል። እዚያም ጋዝ ልውውጥ ያካሂዳል ማለት ነው። ከሚከተሉት መካከል የአካላዊ ለውጥ ባህሪ የሆነው የትኛው ነው? ሀ ለውጡ ተቀልባሽ አደለም፣ ለ የልዩ ቁሱ ስሪት ይለወጣል፣ ሐመርሃ ለውጡን ለማከናወን ከፍተኛ ጉልበት ያስፈልጋል፣ መ አዲስ ቁስ አካል አያስገኝም። መልሱ አዲስ ቁስ አካል አያስገኝም የሚለው ነው። አካላዊ ለውጥ ለምሳሌ የበረዶ መቅለጥ የቁሱን ቅርጽ ወይም ሁኔታ ይለውጣል፣ ነገር ግን አዲስ ቁስ አያመጣ